ከእግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማሕያዊ ከሆነ መንፈስ ቅዱስ ምሕረትና ጸጋ ፍቅርና ሰላም ከሁላችን ጋር ይሁን። እንኳን ለበዓለ ኪዳነ ምሕረትና ጾመ ነቢያት አደረሳችሁ አደረሰን። ውድ ቤተሰቦቻችን፣ የዘመናት ታሪክን ያሻገረ፣ የሰው ልጆቹን እጣ ፈንታ የቀየረ፣ የፍቅርና የምሕረት ምሰሶ የሆነ ቃል ኪዳን ይዘንላችሁ ቀርበናል። ከመጀመሪያው የፍጥረት እስትንፋስ ጀምሮ ከጥፋት ውሃ በኋላ ከኖኅ ጋር ከተገባው ቃል ኪዳን አንስቶ የአብርሃምን ዘር እስከ ከዋክብት እንደሚያበዛው ከተሰጠው ተስፋ፣ ከዛም የዳዊት ዙፋን ለዘላለም እንደሚጸና እስከተነገረው ትንቢት ድረስ እግዚአብሔር ከሰው ልጆች ጋር የገባው ቃል ኪዳን እጅግ ብዙና ድንቅ ነው። ነገር ግን ከነዚህ ሁሉ ኪዳናት በላይ የላቀ አቻ የሌለው የዓለምን ዕድሜ ያስረዘመ የሰው ልጆችን ተስፋ ያበራ አንድ ልዩ ቃል ኪዳን አለ። ይህ ኪዳን የእናትና የልጅ ፍቅር የደመቀበት የምህረት ምንጭ የሆነው የእመቤታችን የቅድስት ድንግል ማርያም ኪዳን ኪዳነ ምሕረት ነው። ታዲያ ይህ የእናት ኪዳን ከሌሎች ኪዳናት የሚለየው በምንድን ነው? የዓለምን ዕድሜ ያስረዘመው የሰው ልጆችን ተስፋ ያበራው ይህ ቃል ኪዳን ምን አይነት ምስጢር የያዘ ነው? ዛሬ በቃላት ወሰን የማይጠቃልለውን በልብ ጥልቀት የሚሰማውን የኪዳነ ምሕረትን ኪዳን ታላቅነት አብረን እንቃኛለን። እስከ መጨረሻው አብራችሁን በመቆየት ቪዲዮውን ከወደዳችሁት ላይክ ሼር እና ሰብስክራይብ በማድረግ የእግዚአብሔርን ቸርነት፣ የድንግል ማርያምን ሩህሩህነት ታደንቁና ታመሰግኑ ዘንድ በእመቤታችን ስም ተጋብዛቸዋል። የሰው ልጅ በደል በበዛበት ዓለም ውስጥ ቢኖርም የፈጣሪ ምሕረትና ፍቅር ግን ዘላለማዊ ነው። ከመረጥኩት ጋር ቃል ኪዳኔን አደረግኩ እንዳለ ቅዱስ ዳዊት፣ እግዚአብሔር በቸርነቱ እንዳንጠፋ የሚጠብቀን በቃል ኪዳኑ አማካኝነት ነው። እነዚህ ቃል ኪዳኖች በብሉይም ሆነ በአዲስ ኪዳን በተለያየ መልኩ ተፈጽመዋል። ሁሉም ግን አንድ ታላቅ ዓላማ አላቸው፣ የሰው ልጅን ማዳን። ከነዚህ ሙሉ ቃል ኪዳናት መካከል ግን የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ኪዳነ ምሕረት የላቀ ቦታ አለው። እግዚአብሔር አምላክ ከአባታችን ኖኅ ጋር የገባው ቃል ኪዳን ምድርን በውሃ ዳግመኛ እንደማያጠፋ ነው። ይህ የፍቅርና የይቅርታ መገለጫ ነበር። ለአብርሃምም ዘሩን እንደ ምድር አሸዋ፣ እንደ ሰማይ ከዋክብት እንደሚያበዛለት ቃል ቢገባለት፣ የአብርሃም እምነት ለብዙ ትውልዶች በረከት ሆነ። ለቅዱስ ዳዊትም ዘሩ በዙፋኑ ላይ ለዘላለም እንደሚቀመጥ መሐላን አደረገ። ይህም የእስራኤልን ታላቅነትና የመሲሁን መምጣት የሚያበስር ቃል ኪዳን ሆነ። እንግዲህ እነዚህ ቃል ኪዳኖች ተራውሎች አልነበሩም፣ የጸኑ የምሕረት ቃል ኪዳኖች እንጂ። በብሉይ ኪዳን የነበሩት የመከራን ጊዜ ሲያመለክቱ፣ በአዲስ ኪዳን የተፈጸሙት ግን ዘመነ ምሕረትን የሚያበስሩ ናቸው። በአምላክ ሰው መሆን እነዚህ ኪዳናት ፍጻሜያቸውን አግኝተዋልና። የእግዚአብሔር የምሕረት ቃል ኪዳን ለቅዱሳኑ የተሰጠው በሃይማኖታቸው ጽናት፣ በፍጹምነታቸውና በሥራቸው ትሩፋት የተነሳ ነው። ይህም ቃል ኪዳን በቅድስና ክብር አክብሮ የገድላቸውና የተጋድሏቸው በረከት ለቦታቸው ለገዳማቸው ሁሉ ተርፏል። ዛሬም እኛ ምዕመናን በየመካናቱ እምነቱን በመተሻሸት ጠበሉን በመጠጣት ከቅዱሳኑ በረከት እንሳተፋለን። የእግዚአብሔር ምሕረት የባሕርይ ገንዘቡ ነውና ለሚወዱትና ትእዛዙን ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን እንደሚያደርግ እንዲህ ሲል ተናግሯል። እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና ለሚጠሉኝ እስከ ሦስተኛና አራተኛ ትውልድ ድረስ የአባቶችን ኀጢአት በልጆች ላይ አስባለሁ ለሚወዱኝና ትእዛዜን ለሚጠብቁ ግን ቸርነቴን እስከ ሺህ ትውልድ ድረስ አደርጋለሁ። ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምሕረት ለአንተ ይጠብቅልሃል በማለት እንደተናገረ ተናገረ ነቢዩ ሙሴ። ይህን ያህል ስለ ኪዳን ካነሳን ዘንድ ዛሬ ወደምናከብረው ስለ በዓለ ኪዳነ ምሕረት እንመለስ። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። ይህ ፍጹም ከከበሩ የእመቤታችን በዓላት አንዱ ሲሆን ከልጇ ከወዳጇ ከኢየሱስ ክርስቶስ ዘንድ የማይጠፋ የዘላለም ቃል ኪዳን የተቀበለችበት ዕለት መታሰቢያ ነው። ታላቁ የነገረ ማርያም መጽሐፍ እንደሚያስረዳን ጌታችን ካረገ በኋላ እመቤታችን ጌታ ወደ ተቀበረበት ጎልጎታ እየሄደች ትጸልይ ነበር ልጇ የሰው ልጆችን ከኀጢአት ለማዳን ስለተቀበለው መከራ እያሰበች በእንባ ታጥባ ብዙ ልመናና ጸሎትን ታቀርብ ነበር። በየካቲት 16 ዕለት ከወትሮው ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተህ ሰው ስለመሆንህ ዘጠኝ ወር ከአምስት ቀን በተሸከመችህ ማኅፀኔ ከአንተ ጋር ሀገር ለሀገር ስለመሰደዴ መጥተህ ልመናዬን ተሰማኝ ዘንድ ለምንሃለው እያለች ስትጸልይ ጌታችን ኢየሱስ ክርስቶስም ከፀሐይና ከጨረቃ ሰባት እጅ የሚያበሩ አራቱ ብርሃናት ከፊትና ከኋላው እያበሩ እልፍ አእላፋት ወትእልፊት አእላፋት መላእክት በግራ በቀኝ የተሰልፈው በክብር ወረደ። እናቴ ማርያም ሆይ፣ ምን ላድርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውን እፈጽምልሻለሁ በማለት በክብርና በሚያጽናና ቃል አነጋገራት። እመቤታችንም ልጄ ወዳጅ ሆይ መታሰቢያዬን ለሚያደርጉ በስሜ ቤተ ክርስቲያን ስለሚያሰሩ፣ አንተ የብርሃን ማህደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራውን እጹብ ድንቅ የሆነውን የማይጠፋውና የማያረጀውን እውነተኛውን ልብስ አልብሰው። አቤቱ በእኔ ስም በሽተኞችን የጎበኘ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላውን የሕይወት እንጀራ ብለው ሰማያዊ በሆነ ማዕድ አስቀምጠው። ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ ጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለይበት ጊዜ አጽናነው። ያዘነውንና የተከዘውንም ያስደሰተና ያጽናናውን ስለ ስሜ ብለህ አስደስተው። ድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ከቅዱሳን ጋር አድርገው። አቤቱ በስሜ የሚያምኑ ሁሉ ከሴኦል ሞት ነፃ የወጡ የሆኑ ዘንድ እለምንሃለሁ፣ ማልዳሃለሁ። አስቦ መታሰቢያን ያደረገ ዝክሬን የዘከረ በበዓሌም ቀን በምመሰገንበት ምስጋና የሚያመሰግኑ እንዲሁም የሚዘምሩትን አቤቱ ዝማሬ መላእክትን አሰማቸው ስትል፣ ሌላም ብዙ ነገር ለመነችው። ይህ ልመና የእናትነት ፍቅር ጥግ፣ የሰው ዘር የመዳን ተስፋ መገለጫ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም የእናቱን ልመና ሰምቶ መልኩ ለኪ በርሴ ወባዌ ወበመንፈስ ቅዱስ፣ ያው የለመንሽኝን እንደምፈጽምልሽ በባህሪ አባቴ በአብ በባህሪ ሕይወቴ በመንፈስ ቅዱስ በራሴም ስማልሁልሽ ብሎ በየካቲት 16 ዕለት ቃል ኪዳን የገባላት ሲሆን ይህንንም ቃል ኪዳን በነሐሴ 16 ቀን ደግሞታል። ይህ ቃል በጌታችን ኢየሱስ ክርስቶስ አምነን በእናታችን በእመቤታችን በድንግል ማርያም አማላጅነት ተማምነን በቃል ኪዳኗ ጸንተን ስሟን ጠርተን ሳሊ ለነ ቅድስት ቅድስት ሆይ ለምኝ ለምንል ሁሉ የእመቤታችን ኪዳን የምሕረት ኪዳን ሆኖልን በኪዳነ ምሕረት እናታችን ስም እንድን ዘንድ የተሰጠን የዘላለም ኪዳን የዘላለም ምሕረት ነው። ወገኖቼ አባታችንና አምላካችን ሕያው እግዚአብሔር ምን ያህል እንደወደደን ተመልከቱ። መዳናችንን ለመፈጸም እንድንችል ምን ያህል ቸርነቱን እንዳበዛልን አስተውሉ። በምግባር ለምንፍገመገመው ለእኛ ለደካሞች እርሱ ባወቀ የእመቤታችንን ስም ጠርተን በስሟ ቀዝቃዛ ውሃ እንኳን ሰጥተን ባይኖረን እንኳን ራርተን በስሟ እንድን ዘንድ የምሕረት ኪዳን አደረገልን። የእናቱን ስም ጠርተን እንሸሽ ግባት ዘንድ ከመከራ እናመልጥባት ዘንድ ማርያም ማርያም ብለን በስሟ ንጽናናባት ዘንድ እናቱን እናት አድርጎ የሰጠን ልጇ ጌታችን ኢየሱስ ክርስቶስ ይክበር ይመስገን። አምባ መጠጊያችን፣ ጽዮን እናታችንም አምላክ ወላዲት አምላክ ድንግል ማርያም ስሟ ከፍ ከፍ ይበል። ውድ ቤተሰቦቻችን፣ እግዚአብሔር ከሰው ልጆች ጋር የገባው ቃል ኪዳን እጅግ ብዙና ድንቅ ነው። ከኖኅ ዘመን ጀምሮ እስከ አብርሃም ከሙሴ እስከ ዳዊት ድረስ ታላላቅ ኪዳናትን አድርጓል። ነገር ግን ከሁሉም በላይ የላቀና አቻ የሌለው ኪዳን የእመቤታችን የቅድስተ ድንግል ማርያም ኪዳን፣ ኪዳነ ምሕረት ነው። ታዲያ ይህ የእናት ኪዳን ከሌሎች ኪዳናት የሚለየው በምንድን ነው? የሰው ልጆችን ተስፋ ያበራው ይህ ቃል ኪዳን ምን ዓይነት ምስጢር የያዘ ነው? ሌሎቹ ቃል ኪዳናት አብዛኛውን ጊዜ በፈጣሪ በፈጣሪና በባሪያ መካከል ወይም በመምህር እና በደቀ መዝሙር መካከል የተደረጉ ነበሩ። ምንም እንኳን በውስጣቸው ታላቅ ፍቅር እና ሸርነት ቢይዙም መሠረታቸው ሥልጣንንና ታዛዥነትን የሚመለከት ነበር። የእመቤታችን ኪዳን ግን ፍጹም የተለየ ነው። እርሱ በእናትና በልጅ መካከል የተደረገ ኪዳን ነው። በቅዱስ ዳዊት አንደበት እንዲህ ተብሏል ነኪር ነገሩ በእንቲያኪ ሀገር እግዚአብሔር የእግዚአብሔር ሀገር ከተማ ሆይ በአንቺ የተነገረው በአንቺ የተደረገው ነገር ምንኛ ድንቅ ነው እንዳለ መዝሙረኛው ዳዊት በመዝሙር ሰማንያ ስድስት የእመቤታችን ቃል ኪዳን ከሁሉ ኪዳናት ልዩ ነው መሌል ተፈጡራን የሆነች እመቤታችን ከተመረጡትም ሁሉ በላይ የተመረጠች ናት ፍጥረታት ሁሉ ተስፋ የሚያደርጓት ምክንያት ድህን አማናዊት የድኅነት ዓለም ተስፋ ናትና፣ ከሁሉ ኪዳን በተለየ ኪዳነ ምሕረት ተብላ ትጠራበታለች። እመቤታችን በልጇ ሥጋ መቃብር ላይ ተንበርክካ የእናትነት ንባዋን እያፈሰሰች ፍቅርና ልመኗን በልቧ ጥልቀት ይዛ በጸለየች ጊዜ ከልጇ ከወዳጇ ያገኘችው ምላሽ የእናትና ልጅ ፍቅር የተጣመረበት ልዩ ቃል ኪዳን ነው። የእናት ልመና ፊት አያስመልስ አንገት አያስቀልስ ነውና ከማንኛውም ምልጃ በላይ ሞገስ እንደሚያገኝ የቤተ ክርስቲያን ትውፊት ይመሰክራል። ጌታችን ኢየሱስ ክርስቶስስ እንዴት እናቱን እምቢ ይላታል? ይህ ከልዩ ማንነቷ የመነጨ ማንም የማይችለው የእናትነት ክብር ነው። በቃና ዘገሊላ ላይ የሆነውን አስታውሱ። ማንም ሳያሳስባት ጭንቀታቸውን ሳይነግሯት እንኳን ሊነግሯት የወይን ጠጁ እንኳን ማለቁን ባልተረዱበት በዛ ጊዜ ከመዋረድ ያተረፈቻቸው የበለጠውን የወይን ጠጅ ያሰጠቻቸውና ዕጹብ ድንቅ እስኪሉ ድረስ ሰርጋቸውን ያሳመረችላቸው እንደሚያስፈልጋቸው ቀድማ አውቃ ለልጇ በመንገር ነው። የሚገርመው ልጇ አንዳች ቃል ሳይናገር የሚላቸውን አድርጉ በማለት ልጇ ልመናዋን እንደማይከለከላት አውቃ መናገሯ ነው። ኪዳነ ምሕረት ለሁላችንም እንዲህ ናት የሚያስፈልገንን ሳንነግራት አውቃ የነገርናትን አብዝታ ሞልታ ከጭንቀታችን አረጋግታ የጎደለንን ሞልታ የጠመመብንን አቅንታ አፍጣኒተ ረድኤት ናትና ፈጥና በረድኤት የጎበኘችን እናታችን መቤታችን ልንናገርላት ከምንችለው በላይ የሰው ልጅ ቃላት የማይገልጿት ቅዱስ ኤፍሬም እንዳለ ከኅሊና በላይ የሆነች እንዲው ልጇ ብቻ የሚገልጻት ውድስት ቡሩክት ጸጋ የሞላባት እመቤት ማርያም ማርያም ማርያም ማርያም ማርያም እስከ የሌለው ድረስ ማርያም ብለን የማንጠግባት ማህደረ መለኮት ኪዳነ ምሕረት ድንግል ማርያም ናት። የብሉይ ኪዳን ታላላቅ ቃል ኪዳናት ለተወሰኑ ግለሰቦች እንደ ኖኅ ቤተሰብ ለአብርሃም ዘር ወይም ለእስራኤል ብሔር በዋናነት የተሰጡ ነበሩ። ምንም እንኳን በውስጣቸው ለሁሉም ብሔር የበረከት ምንጭ የሆነ ተስፋ ቢኖራቸውም መነሻቸው የተወሰነ ነበር። የኪዳነ ምሕረት ቃል ኪዳን ግን ከዘር ከቋንቋ፣ ከብሔር ወሰን አልፎ ለዓለም ሁሉ ምሕረትን የሚለምንና የሚሰጥ ኪዳን ነው። እመቤታችን በጸሎቷ ጊዜ ኃጢአተኛውንም ደካማውንም ተስፋ የቆረጠውንም ጭምር አስባ ነበር። ጌታችንም የእናቱን ልመና ሲቀበል በስምሽ የተማጸነውን ሁሉ ይቅር እለዋለሁ በማለት የዚህ ኪዳን በር ለሰው ልጆች ሁሉ ክፍት መሆኑን አበሰረ። ይህ ኪዳን የትኛውንም የሰው ልጅ አይገፋም፣ ሁሉንም በፍቅር ይሰበስባል እንጂ አብዛኞቹ የመጽሐፍ ቅዱስ ቃል ኪዳናት የእግዚአብሔርን በረከት ከትእዛዛት መጠበቅ ከጽድቅ ሕይወትና ከመልካም ምግባር ጋር በቅርበት ያያይዙታል። በእርግጥ እነዚህ ሁሉ የድኅነት መሠረቶች ናቸው። የመቤታችን ቃል ኪዳን ግን የድኅነትን መንገድ ሰፋ አድርጎ ያሳያል። መልካም ሥራዎችን ማበረታታቱ እንደተጠበቀ ሆኖ በስሟ መጠራት፣ ስሟን መጥራት፣ ወላዲታ አምላክ ብሎ ማመን፣ ስሟን መዘከር፣ በስሟ መልካም ነገር ማድረግ ለድኅነት እንደ አንድ ምክንያት መቅረቡ ልዩ ያደርገዋል። ይህ ማለት የኃጢአት ብዛት የቱንም ያህል ቢከብድ በእመቤታችን አማላጅነት ተማጽኖ ንስሐ ለመግባት መነሳት ከዘላለም ሞት የሚያድን ታላቅ ተስፋ ነው። በእርሷ ስም የተደረገች ትንሽም በጎነት እንኳን ለዘላለም እንደማይረሳ የተገባ ኪዳን ነው። የቤተ ክርስቲያን ትምህርት የእመቤታችን ኪዳነ ምሕረት የዘመናት ሁሉ ኪዳን እንደሆነ ያስረዳል። ይኸውም ጌታችን በድጋሚ እስከሚመጣበት ጊዜ ድረስ የሚሠራ የዓለምን ሕልውና የጠበቀ በሰው ልጆች ላይ የእግዚአብሔርን ቁጣ የሚያበርድ ኪዳን ነው። በቃል ኪዳኗ ብርታት ብዙዎች ከኃጢአት ተመልሰው ንስሐ ይገባሉ፣ ድህነትንም ያገኛሉ። እርሷ የኃጢአተኞች መመኪያ፣ የደካሞች ብርታት ናትና እመቤታችን ድንግል ማርያም በልጇ ዘንድ ያላት የልዩ ክብር እና ከፈጣሪዋ ጋር ያላት የጠበቀ ግንኙነት ይህን ቃል ኪዳን እጅግ ኃያል ያደርገዋል። የእርሷ አማላጅነት በልጇ ዘንድ እጅግ ተሰሚነት ያለው መሆኑ የቃል ኪዳኑን ዘላለማዊ ኃይል ያረጋግጣል። የእመቤታችን የቅድስት ድንግል ማርያም ኪዳነ ምሕረት በመለኮታዊ ፍቅር በእናትነት አማላጅነት በዓለም አቀፋዊ ምሕረትና በዘለቄታዊ ተስፋ የተሞላ ከሌሎች ኪዳናት ሁሉ የላቅና ልዩ ኪዳን ነው። እርሷ የእኛ የኀጢአተኞች ሁሉ የመጨረሻ የድህነት ተስፋና መጠጊያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ወር በገባ በአሥራ ስድስት ቀን መቤታችን ድንግል ማርያም ከልጇ ከወዳጇ ኢየሱስ ክርስቶስ ዘንድ የምህረት ውል ስምምነት የተቀበለችበትን ቀን ኪዳነ ምሕረት ብላ በመሰየም በታላቅ መንፈሳዊ በረከት ታከብራለች። ይህ በታላቅ ድምቀት የሚከበረው የኪዳነ ምሕረት በዓል ቀድሞ ለነበሩት ኪዳናት ኪዳነ አዳምና ኪዳነ ኖኅ፣ ኪዳነ አብርሃምና ኪዳነ ዳዊት መደምደሚያ ነው። በዚህም የማያልፍ የምሕረት ቃል ኪዳንን ስለገባላት ኪዳነ ምሕረት የምሕረት የይቅርታ መሐል ላውል ስምምነት እየታሰበ በመዝሙር በማኅሌትና በቅዳሴ ይከበራል። የእመቤታችን የቅድስት ድንግል ማርያም የምሕረት ቃል ኪዳን የሚያገለግለው በሃይማኖታቸው ጸንተው በመልካም ጎዳና በቅድስና ሥራ በመትጋት ለሚደክሙ ግን ላልተሳካላቸው ለኃጣን ነው። አባታችን ቅዱስ ሕርያቆስም ይህንን በቅዳሴ ማርያም እንዲህ ይላል፤ ድንግል ሆይ ለጻድቃን ያይደለ ለኃጣን አሳስቢ ለንጹሃን ያይደለ ለተዳደፉት አሳስቢ በማለት ለኀጢአተኞች ምርኩዝ እንድትሆን ሲማጸን፣ አባ ጽጌ ድንግልም በመሃል የተጸጌው ድንግል ሆይ የድነት ምክንያት የሆነ ቃል ኪዳንሽ ባይኖር ኑሮ የጠፋት እሳት ባጠፋን ነበር በማለት የእመቤታችንን ቃል ኪዳን አማናዊነት ገልጾታል። ይህ ማለት የእመቤታችን ቃል ኪዳን ለኀጢአተኞች ሁሉ የምህረት ምርኩዝ የምሕረት አደባባይ መሆኑን ያሳየናል። አባ ሕርያቆስ በቅዳሴ ማርያም ለጻድቃን አይደለ ለኃጥኣን ሳስዊ በማለት የእመቤታችን ቃል ኪዳን መድኃኒት ነው ብሎ እንደገለጸው፣ በተአምረ ማርያምም ከተመዘገቡ ታሪኮች አንዱ የስምዖንን ታሪክ እናንሳ። ስምዖን አስቀድሞ በአብርሃማዊ ኑሮ የሚኖር ደግሰው ነበር። ድንኳን በአራት ማዕዘን መንገድ ላይ ተክሎ የተራበን በማብላት የተጠማን በማጠጣትና እንግዳ በመቀበል። የበጎ ነገር ጠላት ሰይጣን ግን ቀናበትና ለደጎ አብርሃም እንደተከወነለት በቅድስት ሥላሴ አምሳል ተመስሎ ወደ ቤቱ መጣና ልጅን ሰውተህ ራት አዘጋጅልኝ ብሎ ጠየቀው። ስምዖንም የደጎ አብርሃምን ታሪክ አስታውሶ ለእንግዶቹ ቃል ገብቶ ነበርና ልጁን ሰዋው። ከዚህ በኋላ ዲያብሎስ ተሰወረ። የስምዖን ጸባይ ተለውጦ ቤተሰቦቹን ጨምሮ ሰባ ስምንት ሰዎችን በላ። በላይ ሰብ የሚለው ስያሜም ከዚሁ የመጣ ነው። ብዙ ጊዜ እኛ የምንሳሳተው እንደ ርግብ የዋህ ሆነን እንደ እባብ ልባም መሆን ስለማንችል ነው። አንድ ቀን ግን በቁስል የተመታን ሰው በመንገዱ ሴት ተመለከተ። ይህም ሰው አምላክን ስለወለደች ስለ ድንግል ማርያም ብለህ ውሃ ጠጣኝ ሲለመነው፣ በላይ ሰብም ልቡ ራርቶ ወደ ልቡናው ተመልሶ ለድሃው ያለውን ውሃ ሰጠው። ከዚያም በኋላ ወደ በረሃ ሂዶ ተጸጽቶ ለሀያ አንድ ቀናት ከምግብ ውሃ ተከልክሎ በዛው ሳለ ሞተ። በጎ ስራው ደካማ ቢሆንም ልቡ ግን ለሃይማኖት አልሞተም ነበር። በላይ ሰብ ከሞተ በኋላ ነፍሱ በፈጣሪ ፊት ለፍርድ ስትቆም ጨለማ የለበሱ ሰይጣናት ይህችን ነፍስ እያስፈራሩ ወደ ሲኦል ሊያወርዷት ሊቁነጠነጡ ነበር። መቤታችን ግን ልጄ ወዳጄ ሆይ ማርሌኝ፣ ስትለመነችው በመልክአ ኪዳነ ምሕረት ድርሰት እንበለ ምግባር ባሕቲቱ እመ ኢይጸድቅ አነ ቦቱ ለከንቱ ኪዳነኪ ኮነ ያለ በጎ ስራ የምንጸድቅ መንግሥተ ሰማያትን የምንወርስ እስካልሆነ እመቤቴ ቅድስት ድንግል ማርያም ሆይ ቃል ኪዳንሽ በከንቱ ነበርን ተብሎ እንደተጻፈ፣ ሰባ ስምንት ነፍሳትን የበላው በላይ ሰብ የእመቤታችን ቃል ኪዳኗ በሚታሰብበት ዕለት የእመቤታችን ማርያም ስም ሲጠራ አልፎ መሄድ አልሆነለትምና ለድሃው በኮዳው ያለውን ውሃ ስላጠጣ ነፍሱ በእመቤታችን ቃል ኪዳንና አማላጅነት ዳነች። ጌታችን በወንጌል እንደተናገረው እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ፣ እውነት እላቸዋለሁ ዋጋው አይጠፋበትም በማለት የተናገረ ሆ ያውቃል የበላይ ሰብ ሕይወትም እግዚአብሔር የምሕረት አምላክ እንደሆነ በምክንያት በመረጣቸው ላይ አድሮ ለእኛ ለልጆቹ የሚሰጠው ምሕረቱ የማይታበል ትልቅ መገለጫ መሆኑን አሳየ። ሊቁ አባ ጊዮርጊስ ዘጋስጫም በሰዓታት ጸሎቱ አብጣኒ ተረዴት ማርያም በጊዜ ምንዳቤ ዋጸባ ለአይን ምንቀራንባ ማርያም ሆይ በችግርና በመከራ ጊዜ ከአይን ጥቅሻ ይልቅ ለእርዳታ ፈጥነሽ የምትደርሽ በማለት እንደጠራት ለሚጠሯት ሁሉ ፈጥና የምትደርስ እናት መሆኗን ተናግሯል። አባታችን ቅዱስ ያዕቆብ ዘስሩግም ከአስራ አራቱ ቅዳሴ አንዱ በሆነው ቅዳሴው ላይ ዳግመኛም በእናትህ በማርያም ተማጽነናል አንተ መታሰቢያሽን ያደረገ ስምሽንም የጠራ የዘላለም ድኅነት ያገኛል ብልሃት አለና ብሎ ቃል ኪዳኗን እያሳሰበ እንደለመነው ዛሬም ስሟን ጠርተው ለማይጠግቡ ሲያወድሷት ለማይሰለቹ፣ ዝክሯን በማዘከር መታሰቢያዋን በማድረግ ዘወትር ታምሯን በመስማትና በማሰማት ለሚተጉ፣ መቅደሷን ለሚሰሩ ፈጥና የምትደርስ አፍጣኒ ተረዴት ድንግል ማርያም ናት። በአጠቃላይ ወር በገባ በ16ኛው ቀን የምናከብረው የኪዳነ ምሕረት በዓል እመቤታችን ቅድስት ድንግል ማርያም ከልጇ ከወዳጇ የምሕረት ቃል ኪዳንን የተቀበለችበትን ቀን በማሰብ ነው። በዚህ ቃል ኪዳንም የምንጠቀመው እኛው ነንና ስለ ቅዱሳኑ ብሎ የሚምር አምላክ ስለ ምሕረት ቃል ኪዳኗ ሲል እንዲምረን በቅዳሴ ዘወትር ስሟን እያነሳን ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርልን ዘንድ ወደ ጌታችን ለምኝልን እያለ እንለምናታለን። ቅዱስ ኤፍሬም በውዳሴ ማርያም ስልሳ አራት ጊዜ ቅድስት ሆይ ለምኝልን እያለ፣ ቅዱስ ያሬድም በአንቀጸ ብርሃን አስራ ሦስት ጊዜ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን እያለ እንዳመሰግናት እኛም ልጆቿ ዛሬም እስከ ዘላለሙ ቅድስት ሆይ ለምኝልን ብለን እንማጸናታለን። የእኛን መዳን ሁሌም የሚናፍቅ ልዑል እግዚአብሔር አባታችን የመዳናችን ምክንያት አድርጎ እናቱን ድንግል ማርያምን የሰጠን ስሙ ይክበር ይመስገን። አፍጣኒተ ረድኤት፣ አኩራሪ ተማት፣ ሰአሊተ ምሕረት፣ ኪዳነ ምሕረት እናታችን እመቤታችን ቅድስት ድንግል ማርያም በረዴት በበረከት ትጎብኘን፣ በአማላጅነቷ አትለየን፣ በቃል ኪዳኗ ትጠብቀን